አሊይ እንግዲህ ይህንን ይመስላል። ዛሬ ስራ ነው እንግዲህ፣ ምስር ነው። እስኪ አብረን እንየው። ሰላማ ለበረከቱ እንዴት ናቸው ናል የቤተሰቦች ሳብስክራይብ፣ ላይክ ያደረጋችሁ አበረታቱኝ። የቀማዘዝ የምትፈልጉም ልጆች እንደዚሁ ማዘዝ ትችላላችሁ። እና እንግዲህ መጀመሪያ ድፍን ምስር ነው የሰራሁት። ምንድን ነው ያደረግኩት? መጀመሪያ ውሃ ተደረገበትና እንትኑ ምስሉን ሳታጥቡ ማለት ነው ከዚ በኋላ እንትን ካለ ይጠላል። ከዛ ይሄ ሁለተኛው ውሃን ልክ እንደዚህ ሲሆን ይጠላል። ከዛ ይሄ ሁለተኛው ውሃ ጨምሩና ታበሱታላችሁ ማለት ነው። ከዛ ካበሰላችሁት በኋላ እንግዲህ ባላችሁ ነገር እንትን ማድረግ ነው። እንደባል መዳመጥ ወይም ደግሞ ያው ፍጥጥ ምናምን እንዳይል እሱ ነገሩን ትንሽ መቀነስ ይኖርብናል ማለት ነው እና ትንሽ እንትን እናደርገዋለን። እዚህ ጋር ሽንኩርታችን ደርሷል። ገልብጨው ነው የሌላ አቃላይ እንትን አደረኩት፣ እና እንዲመቼ ብዬ ሽንኩርት ምናምናችን እንደዚህ እናቁላላለን። እና በዚህ መልኩ እንትን ካለ በኋላ ከዛ ይኸውና እንደዚህ አድርጌ ምስሩ እንትን አደርገዋለሁ ማለት ነው። ባላችሁ ዕቃ ነው መጠቀም ትችላላችሁ። ይሄንን ማለት ነው። ያላ አድመችኝ ሲጠረጴዛው ላይ ከዛም ትን አይመችም ላይ ከሆነ ፓዋር አይኖራችሁም ማለት ነው ለእነንተ እንደዚህ ታደርጉት እና ያው እንግዲህ በዚህ መልኩ እንደዚህ እንደዚህ እያደረገን እንትን እናረግና ከዛ ያው ከታች ምናምን ያራል ብያቸዋለሁኝ። እንትኑ ቲማቲም ማለት ነው። እንግዲህ ምን አድርጎ ነው ሜሲ። ሶ በቃ ያው የሚበረታተው በእንትን ቢሆን ነው፣ ግን በጣውላው ምናምን ቢሆን ነው፣ ጣውላ ማመሳያ ምናምን ብጠቀም ነው ሞር የሚበረታተው ግን ያው ሰው ባለው ነው የሚሰራው ማለት በሚለው ማለት ነው። ይሄ አለበልኝም እንግዲህ እንደዚህ መታመት መታ አላርገውናት እንሽ እና ይሄው እኔ እንግዲህ በእንትን በጠርሙስ ነው የቀጠቅጡት ካልደው፣ እኔ እናንተ ተፈለጋችሁት መፍጨትም ትችላላችሁ እንካላችሁ ማለት ነው በዚህ እናደርግና ያው እስከዚያ ድረስ ስንትን ያደርገዋል ማለት ነው። አሁን በቃ ውሃውን ክፍል እንትን ብሎ ጨርሷል። አሁን እንግዲህ ዘይት ምናምን ጨማምርበት እና እሺ፣ ከዛ ዘይት እንደዚህ ላደርግበት እና እሺ፣ ከዛ በኋላ እንትን አደርገዋለሁ ማለት ነው። እንደዚህ እንትን እናደርገዋለን። ያው በጣም በቁላለት በዛበት አይደል? የዛሬ አገራችሁ ምስር በቃል ሊጋብዛችሁ ያለው ምን ይመስላችኋል? ይሄ በርበሬ ጨምር ይጨምር፣ ትንሽ አድርጌ ነው መጀመሪያ በርበሬ የሚጨምረው እንትን ይላል። ይሄ ምንድነው፣ ዘይቱ ቀጥታ ከበርበሬ ጋር ስታገናኙት ይሄ ጥቁር ይላል። እንደገና ደግሞ ይሸታል በጣም ማለት ነው። እንደሚባለው የሆነ መጥፎ ሽታ ይኖረዋል፣ እና እንደዛ እንዳይሆን ትንሽ ውሃ አደርጋለሁ መጀመሪያ ማለት ነው። ትንሽ ውሃ ካረኩበት በኋላ ነው እንትን የማደርገው። እንደዛ ይሁን። ትንሽ ውሃው ደግሞ ፈላ ማለት አለበት። እሺ፣ ከዛ እስኪ በርበሬ ጨምር። እኛ እዚህ ጋር በጣም እያስቸገረኝ ነው ስልኩ፣ በግራቸው ተይዞ ምናምን እንደዛ ስለሆነ ስለሚያስቸግር፣ ያው ኦልሬዲ ከእንትን ጭማሪ በኋላ እንገናኛለን ማለት ነው። ይሄ በቃ አሁን ጨማምሬበን ነው ይሄን ይመስላል እዛ እንደዚህ ውሀ ሀጣብ እያደረጋችሁ ምናምን እያቁላላችሁ ይሄውና እንደዚህ እንደዚህ እያለ እንግዲህ እየደረሰ ነው። ያው ትንሽ ካደረግንበት በኋላ እንግዲህ ትንሽ እንትን እናደርገዋለን ማለት ነው እና ላይክ ሰብስክራይብ እያደረጋችሁ አበረታቱን።

ኦኬ ፋይናሊ እንግዲህ እንደዚህ እንትን እያለ ነው፣ እየደራረሰ ነው ማለት ነው። ምስር በጣም ጠቀሜታ አለው። ብዙ የጤና ጥቅሞች አሉት። እንግዲህ ተጠቀሙበት እላችኋለሁ። ያው እና ምስሩን አሁን ጨመርኩ ትንሽ። እንትን አደርገዋለሁ ማለት ነው። የሆነ ትንሽ ውሃ ጠብ ያደረጋችሁ መጀመሪያ ከመከለሳችሁ በፊት በደንብ እንትን ተታላችሁ አብራችሁ ታቆላችሁ ማለት ነው። ከዛ በኋላ ያው የራሱ የሆነ ውሃ ይጨመርበታል በቂ ውሃ። ውሃው ከፈላ በኋላ ደግሞ ጫውን ጨምራለን ማለት ነው። ያ ክኖር ካለ ክኖር አሩ ያላችሁም ታረጉበታላችሁ ነጭ ኩርት ካለ ግን በፊት ነው የሚገባው። እና እንግዲህ ደርሷል እላችኋለሁ። ላይክ ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።